እንዳልሆነ ምክንያቱም ከማይጠፋ ዘር የተወለዳችሁ ስለሆናችሁ በጣም እርግጠኛ እንድትሆኑ ያስፈልጋል። አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ ቀጣዩን የህይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ ያደርጋችኋል። ወረድ ብላችኋል ማለት አቅም ጨምራችሁ ልትነሱ ነው፣ ልትቀጥሉ ነው። ከዚህ በፊት ጠላቶቻችሁ ባለመዱት አይነት አሰራር በአዲስ ክብር እንኳን አይደለም ለጠላቶቻችሁ ለራ።

ትደነቁ ድረስ ከምታውቁት እናንተነታችሁ ውስጥ የማታቁትን አዲስ ክብር እግዚአብሔር ሊያወጣ ፈልጎ ነው። በጣም እርግጠኛ መሆን ያለባችሁን ጉዳይ ይሄንን ነው። በክርስትና ሕይወታችሁ ሁልጊዜ የጠበቃችሁት ነገር ብቻ ሳይሆን ያልጠበቃችሁትም ነገር ሊገጥማችሁ ይችላል። ወዳጅነት በምታልፉበት በብዙ አቅጣጫ ማለት ነው። የሚያረጋጋችሁ እግዚአብሔር አምላክ እንዴት እንደሚመራችሁ እርግጠኛ መሆናችሁ። ለዚህ ነው ቅድም የነገርኳችሁ ማንም ሰው በእርግጠኝነት መራመድ መሄድም የሚፈልገው ከዝቅታ ወደ ከፍታ ነው። ከከፍታ ወደ ዝቅታ መሄድ የሚፈልግ ሰው የለም። እና በጣም እርግጠኛ ሊያስጨንቃችሁ የሚገባው በምታልፉበት የህይወት መንገድ ውስጥ ለሌሎች ሰዎች ምን ያህል በረከት የመሆናችሁ ጉዳይ ነው እንጂ እናንተ የምታልፉበት ጉዳይ አይደለም። መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ያለቀ ጫዋታ ሃይላይት የሚያይ ሰው በጫዋታው ውጤት እንደማይጨንቅ ልክ እንደዛ የኔና የእናንተ የህይወት ጉዳይ ያለቀ የተጠናቀቀ ነው። ለምሳሌ መክበራችን የተጠናቀቀ ነው። ከፍታችን የተጠናቀቀ ነው። ድላችን የተጠናቀቀ ነው። አማራጭ የለንም ከዚህ ውጭ ሻይን ከማድረግ ገቨርን ከማድረግ ወደፊት ከመሄድ ውጭ በምድር ላይ ምድር ለእኛ ኃይሏን ከመስጠት ውጪ ሰማያት በፈለግናቸው አቅጣጫ ለእኛ ከመከፈት ውጪ ሌላ አማራጭ የላቸው። የኔ የህይወቴ ጉዳይ የተጠናቀቀ ጉዳይ ነው፣ ውጤቱ ይታወቃል። ኃይልም በሚሰጠኝ በክርስቶስ ተብሎ እንደተጻፈ አሁን ዛሬ የማካፍላችሁን ይሄንን ቃል ኢነርጂ እንዲሆናችሁ፣ ኃይል እንዲሆናችሁ፣ እንድትበረቱ፣ ቀጥላችሁ እንድትሄዱ ስለምፈልግ ነው ይሄን ነገር ማካፍላችሁ። እግዚአብሔርም ይሄን ይፈልጋል። ወድቃችኋል፣ አብቅቶላችኋል፣ ከዚህ በኋላ ህይወት ከእናንተ ጋር መጠበቃችሁት መስመር አይደለም የሚሄደው ብሎ የሚያስበው ጠላታችሁ ግራ እስኪገባው ድረስ ወዳጆቼ ልክ ነው። አንድ ጊዜ ሰው ብርሃን ካየ በኋላ ጨለማን መልመድ ይከብደዋል። ሰው አንድ ጊዜ ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ሰው አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። አሁን ያላችሁበት ሁኔታ ትናንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው ሰዎች ይሄን ነው የሆነ ሁኔታው ስትገቡ አንድ ጉዳይ ሲገጥማችሁ መረዳትን ማወቅም ያለባችሁ፣ ይሄ እናንተ ያላችሁበት ሁኔታ ወደደም ጠላም ማለፉ አይቀርም። ለምን ሲባል ሳያልፍ ሁሉም በሰልፍ የሚያሳልፍ በዙፋኑ ላይ ስላለ እሱ እንደማያልፍ ፍጥረት ሊያስረዳ ሁሉም፣ አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ፣ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር ለእናንተ ደግሞ በረከት ሆኖ ያልፋል። እግዚአብሔር ያየላችሁ ህይወት የከፍት ያላችሁ ህይወት የበረከት ነው። እግዚአብሔር ያየላችሁ ህይወት የድል ነው እና እግዚአብሔር ያየልኝ ህይወት የከፍታ ሆነው እኔ የማየው አንዳንድ ዝ ደስታ ምንድን ነው ካላችሁ፣ ኃይል ጨምራችሁ ልትነሱ ነው። ክብር ጨምራችሁ ልትነሱ ነው። ቅባት ጨምራችሁ ልትነሱ ነው። ይሄ አሰራሩ ነው። ይሄ አሰራር ይሄን አሰራር ጠላት አያውቀውም። ይሄን አሰራር ጠላት አይረዳውም። በጌታ በኢየሱስ ስም ዛሬ ማለዳ አንድ ሰው ኃይል ጨምሮ መነሳት ይሆንለታ። ቅባት ጨምሮ መነሳት ይሆንለታ። ግን ጨምሮ መነሳት ይሆንለታ። ደግሞ ይገርማቸዋል። በእግዚአብሔር ሲዝን እጃችሁ የገባ የትኛውም ነገር አብርሃምን ታቀላችሁ። እንደዚህ ያለው እግዚአብሔር ሲናገር እንደ ባህር ዳራሿ እና እንደ ሰማይ ሰማይ ከዋክብት እንደዚህ ነው መባረክ፣ እንደዚህ ነው ማበዛህ ብሏል እግዚአብሔር። እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ብሎ የተናገረበት ምክንያት አንድ ምክንያት ነው። እሱም ምንድን ነው? ቀን ቀን ኮኮቦቹ አይታዩትም። ስለዚህ በቀን የሚታየው አሸዋ ነው። ቀን የሚቆጥረው፣ ቀን የሚያየው፣ ቀን የሚያስበው፣ ቀን የሚያሰላስለው አንድ አሸዋ ሰጥቶታል። ማታ ደግሞ ኮኮቦቹ ይታዩታል። አሸዋ አይደለም የሚታየው። እግዚአብሔር አምላክ ሲባርካችሁ ይገርማቸዋል። ቀናችሁም ሆነ ሌሊታችሁ ሊያቆመው የማይችል ትልቅ ብሌሲንግ እግዚአብሔር ይሰጣቸዋል። ዳዊት እንደምታውቁት እረኛ ነው። ዘማሪ ነው ዳዊት ደራሲ ነው ዳዊት ነብይ ነው ዳዊት ንጉስ ነው እነዚህ ነገሮች ሁሉ ነው ዳዊት በጣም የሚገርም ፉል ፓኬጅ የሆነ ሰው ነው ዳዊት ለሀገር የተቀባ ቢሆንም አስቀድሞ በቤተሰቦቹ የተገፋ በጣም ማወቅ ያለባችሁ ሁል ጊዜ ከቅባት በፊት መገፋት የሚባል ጉዳይ እንዳለ ነው ይሄ በጣም በየትኛውም በተቀቡ ሰዎች እግዚአብሔር በሰራባቸው ሰዎች እግዚአብሔር በተገለጠባቸው ሰዎች ሱፐርናቹራል በሆነ ሁኔታ ክብሩን ባሳየባቸው ሰዎች ህይወት ውስጥ ብታዩ ከመቀባት በፊት መገፋት አንዱ የቅባቱ አይነትና አሰራር። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ። ለምንድን ነው ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋው? የሚለውን ነገር የዚህን ምክንያት ሲናገር በመዝሙር መጽሐፍ ምዕራፍ ሃምሳ ቁጥር አምስት ላይ እንደዚህ ይላል እንሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ብሎ ይናገራል ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ የሆነበት ምክንያት አንዱና ዋነኛው ከውጭ ውጪ የተወለደ ልጅ ስለነበረ ነው። እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደች የሚለው ሀሳብን ስትመለከቱ ሁሉም የመጽሐፍ ቅዱስ አስተማሪዎች የሚስማሙት እኔ የምማም ነው ዳዊት እሴይ ከወለዳቸው ልጆች መካከል በትዳሩ ውስጥ የተወለደ ሳይሆን ከውጪ የተወለደ ልጅ ነው። ከውጭ መወለድ ደግሞ የመጀመሪያ ማህበረሰባዊ ተቀባይነት ያሳጣል። አንድ ሴት በዛ ዘመን ከውጭ ልትወልድ የምትችለው በሁለት ምክንያቶች ሊሆን ይችላል። አንደኛው ችግር ሲበረታባት፣ ሁለተኛው ደግሞ ብቸኝነት ሲያይልባት ሊሆን ይችላል። ከውጭ የተወለደ ልጅ ቤተሰቡ ያማርረዋል። ከውጭ የተወለደ ልጅ ጎረቤቱ ይረግመዋል። ታላቁ ይኮረክመዋል። ለዚህ ነው ሳሙኤል እሴይ ቤት ቅባት ይዞ በመጣ ጊዜ እሴይ በሳሙኤል ፊት የረሳው ከውጭ የተወለደ ልጅ እንደ ልጅ ስለማይቆጠር በምድረ በዳ አራዊት በሞላበት ገና በልጅነቱ የከብቶች እረኛ እንዲሆን የተጨከነበት ዳዊት ከውጭ የተወለደና እንደ ልጅ የሚቆጠር ልጅ ስላልነበረ ነው። እግዚአብሔር ግን

ቃት እግዚአብሔር አምላክ ይችልበታል። አንዳንድ ሰዎች እዚህ ውስጥ ያላችሁ በቤተሰብ የተገፋችሁ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ሊሰራ ሲነሳ፣ በሰው አይን ሁሉ የተወደደውን እሱን ይዞ አይደለም የሚነሳው። በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማህበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን የሆነ ናቸው ልክ ነው። የተሳሳቱ ወላጆች ሊኖሩ ይችላሉ፣ የተሳሳቱ ልጆች ግን የሉም። አባቴ የተሳስቶ ሊሆን ይችላል፣ እናቴ የተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። እኔ ዲቫይን ፕሮግራም ነኝ፣ አጋጣሚ አይደለሁኝም። የሁለት ሰዎች በሳምንት መጨረሻ የፈጠሩት ስህተት ውጤት አይደለሁም፣ ዲቫይን ፕሮግራም ነኝ። ስለዚህ እርግጠኛ እንድትሆኑ ምፈልገው እግዚአብሔር እንደዚህ እያላችሁ ነው። ዛሬ እኔ እጠቀምባቸዋለሁ። የተጣለን ማንሳት ይችልበታል። ይገርመሃል፣ ነቀፌታ ያለበትን ነቀፌታውን አስወግዶ ታሪክ ሰሪ አገር መሪ ማድረግ ያውቅ ይመጣል ይችልበታል። የቤተሰባችሁ ታሪክ አይከለክለውም። ያደጋችሁ በሰፈር አይከለክለውም። የተማራችሁበት ትምህርት ቤት አይከለክለውም። የትናንትና ውድቀታችሁ አይከለክለውም። ዛሬ ማለዳ አንድ ሰው በእግዚአብሔር ቅባት በኃይል ይነሳል። ሰው ፊዝን ያያል። አንደኛ ሳሙኤል መጽሐፍ ምዕራፍ አስራ ስድስት እግዚአብሔር ግን ልብን ያያል። ለእግዚአብሔር ውበት አይን አይደለም። ለእግዚአብሔር ውበት ቆዳ አይደለም። ለእግዚአብሔር ውበት ልብ ነው። ደግሞ እግዚአብሔር መስክሮለታል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት ፍቃቴን ይፈ ትሰማላለ ምንም እንኳን አባቱና እናቱ ቢተውትም ምንም እንኳን በኃጢአት በአመፃ ተጸንሶ በኃጢአት ቢወለድም፣ ልጁ ግን እንደ እግዚአብሔር ልብ የሆነ ልብ ያለው ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸ መንፈስ ያለበት። ሁላችሁ በዘመናት መካከል እግዚአብሔር የሚከፍታቸው የታሪክ መዛግብቶች አሉ። በጌታ በኢየሱስ ስም የሆነ ታሪክ ውስጥ የሚያስገባ መንፈስ ያገኛቸዋል። በዚህ ምድር እግዚአብሔር ታላቅ ተስፋ ታሪክ ሰሪ ያደርጋቸዋል። አንተ ደግሞ ከፈለግ ሰዎች በኢየሱስ ስም ይከፈታል። እግዚአብሔር በማንም ሰው ሊሰራ ሲነሳ በኮሙኔቲቭ ጂፒ አይሰራም። በትላንትና ህይወታችሁ ድምር ውጤት አይሰራም። ትላንት ማንም ልትሆን ትችላለህ። እግዚአብሔር በእናንተ ላይ ፕሮግራም አለው። አሜን ይባላል። ይወላችሁ እናቱ ዳዊትን የወለደችበት ምክንያት ሁለት ሊሆን ይችላል ብያቸዋለሁ። አንደኛው ችግር በርትቶባት፣ ሁለተኛው ብቸኝነት ጸንቶባት። ምክንያቱም በዛ ዘመን ሰዎች በጣም በኪዳን ልጆች ለመውለድ ከወጉና ከባህሉ የተነሳ ዚ አር ቬሪ ሲሪየስ ችግር ካልበረታባቸው መከራ ካልጸና ባቸው ከህግ ውጭ አይወልዱም። ለዚህ ነው እኔ በአመፃ ተጸነስኳል፣ ከህግ ውጭ ነው የተጸነስኩት፣ ደግሞ እናት የወለደች በአጥያት ነው አለ እና እናት የው ችግርና ብቸኝነት የጸናባት ሴት ከመሆን ጋር ተያይዞ፣ በደንብ አርጋችሁ ስሙኝ የተወለደው ልጅ እንደ በረከት አድጎ የመቀበል ፕሮባብሊቲዋ በጣም አነሳያ። በችግር ላይ ችግር ሆነ የተጨመረ፣ ከህግ ውጭ የተወለደ አይነት ነው። ለዚህ ነው ቤተሰቦቹ ያማሩታል ያልኳችሁ፣ ኮረቤቶቹ ይረግሙታል ያልኳችሁ። ለዚህ ነው በጣም የሚገርማችሁ ሊቆጩ ይኮረኩሙታል ያልኳቸው። ከውጭ መወለድ በራሱ የሚያሳጣው ሶሻል አክሴፕታንስ አለ። ይገርማቸዋል። እግዚአብሔር አምላክ የእስራኤል ህዝብ መሪ፣ የሰራዊት መሪ፣ የትውልድ መሪ አርባ ዓመት እስራኤልን የሚመራ ይሄንን አይነት ሰው ሶሻል አክሴፕታንስ የሌለውን ሰው ነው አምጥቶ ኢት ፓወር ኦፍ አኖይንቲንግ ነው የቅባቱ ጉልበት ነው ይገርማቸዋል። ሶሻል ቤስ ኖራቸው አልኖራቸው፣ ማህበረሰቡ ተቀበላቸው አልተቀበላቸው፣ ደጋፊ ኖራቸው አልኖራቸው በጌታ በኢየሱስ ዛሬ እግዚአብሔር በእናንተ ታሪክ ይሰራል። በሰው የተተዋችሁ በጓደኛ የተተዋችሁ በቤተሰብ የተተዋችሁ በእናት በአባት የተተዋችሁ በባል የተተዋችሁ በብዙ ሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ግን ተቀበለኝ አለ ዳዊት። ታሪክን የሚቀይር መንፈስ ያገኛችሁ በእናትና በአባት መተው እኮ ያማል። እንኳን በእናትና በአባት አርለን በአብሮ አደግ መተው ያማል። እናትና አባት ትተውኛላል። ስለ እኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብት ረ ሰለኛ እንደሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዜጠውቅን ጉዳያቸው አይደለም፣ ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ትልቅ ፕሪቪሌጅ ነው። ቁመቱ ዘለግ ያለ ስላልሆነ ከጉጭ የተወለደ ስለሆነ ወዳጆች፣ የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አለ ያደግንበት የመጣንበትን ዘር መርጠን የመጣንበት ምናልባት የተመር የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። እኔ ዛሬ በመንፈሴ የማየው አንድ ከእግዚአብሔር መዝገብ የሚወጣ ለብዙዎቻችሁ የሚከፈት የታሪክ መዝገብ አለው። ብዙዎቻችሁን ታሪክ ስር የሚያደርግ ክብር ያገኛቸዋል። ቁራሽ እንጀራ በተከለከለበት ቤት ቅባት ፈሰሰበት። ዳዊት በሙሉ አይን በማይታይበት ቤት ቅባት ፈሰሰበት። እንደ ሰው በማይቆጠር በት ቤት ቅባት ፈሰሰበት። በሚያበሻቅጡትና በጣም በንቀት በሚጠሩት ሰዎች ፊት ለፊት ቅባት ፈሰሰበት። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ፣ ከአባቱ ጋር የጀመረ ጉዳይ ከንጉስ ጋር እስኪቀጥል ድረስ ሰውየ ሰልፍ ውስጥ ነው። ተቀለች የዳዊት ህይወት ይገርማቸዋል። ከወንድሞቹ ጋር ሰልፍ ላይ የነበረ በሀገር ደረጃ ከሰራዊት ጋር ወደዚህ ምድር ይመጣል። የተተውል ልንሆን እንችላል። አይመጥኑም የተባል አያስኬዱም የተባል እግዚአብሔር የተጣለውን ያነሳል። አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተዉ፣ በፍቅረኛ የተተዋችሁ፣ በፍቅረኛ ባትተዉ፣ በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ህይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች የመጀመሪያው ዳዊት ለሀገር የተቀባ ቢሆንም ቅባት ከሆነ አይፈልግ፣ ክብር ከሆነ አይፈልግ፣ ቢዝነስ ከሆነ አይፈልግ፣ ስራ ከሆነ አይፈልግ ዳዊት በቤተሰቦቹ የተገፋበት ምክንያት። ሁለተኛው ምክንያት ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው፣ ቢያድግም እንዳደገ መቀበል አይፈልጉም። ቤተሰብ ውስጥ ያሉ ከሱ ትልልቆቹ ሁል ጊዜ እንደ ልጅ የሚቆጠር እንደ ትንሽ የሚቆጠር አይነት ልጅ ነው። እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰቡ። እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመር ትዚላቸዋል። ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበረ፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ሕልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ያዕቆብን መባረክ ሲጀምር እጁን አሶረው ይላል። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት አገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ። ዛሬ መሪ ሲሆኑ የትናንትናውን የተመሪነት ህይወታቸውን ይረሳሉ። ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ እግዚአብሔር ይህን ስለሚያቅ እግዚአብሔር መሪን በመሪዎች አይን አይመርጥም አገልጋይን በአገልጋዮች አይን አይመርጥም እግዚአብሔር ራሱ ነው የሚመርጠው ራሱ ነው የሚያየው እንደውም እጁን ያስወረዋል ሰልፉን ያስወረዋል የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው ሰዎችን መግፋት ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል አትጠራጠሩ ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። የተተዋችሁ ሰዎች አቅም ጨምራችሁ ልትነሱ፣ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ፣ እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እድሜ ለእኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። አብርሃም